ቤተሰባቸውን በጡረታ ገብ የሚያስተዳድሩት የሐረር ከተማ ነዋሪዋ ባዩ እሽጌታቸው በሐረር የዳቦና ዱቄት ፋብሪካ አማካኝነት እየቀረበ የሚገኘውን ዳቦ በመግዛት ልጆቻቸውን በቅናሽ ዋጋ ለመመገብ እንዳስቻላቸው ይገልጻሉ። እንደ በጣም ተጠቃሚ ነን፣ እኛ የጡረታ ቤተሰቦች አስር አስር ብር ከዚህ ከነጋዴ ከምንገዛ ለልጆቼ ጠግበው ይበላሉ። እስከምሳ ድረስ ይበቃናል። በዋጋ አራት ብር ከሃምሳ መቀነስ ቀላል አለን ከአንድ ዳቦ ላይ አስር ብር ነው አንድ ዳቦ ምንገዛ። ሌሎች ከተማው ነዋሪዎችም ፋብሪካው የሚያቀርበው የዳቦና ዱቄት ምርት በተለይም በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎችን ተጠቃሚ እያደረገ መሆኑን ገልጸው ይህም የኑሮ ድነት ጫናን በማቃለል ረገድ ያለው አበርክቶ የላቀ መሆኑን ተናግሯል። መንግስት እያረጋጋ ነው ያለው። እንደውም ዱቄት ተጀምሯል። ቶ ይሄንን ዳቦና ዱቄት በርካሽ በሸንኮርም በእኛም ጋር እየተሸጠ ነው። በእርግጥ ተደራሽነቱ መስፋት አለበት ነው የምለው። ምክንያቱም እዚህ 16ና 10ና 8 ቀበሌ ብቻ ሳይሆን 15 ቀበሌ፣ 14 ቀበሌ መዳረስ አለበት። ጠዋት ጠዋት ሁል ጊዜ እዚህ መተን ነው የምንገዛው። ማታ ሰዓትም አለች ታስቀምጥልን አለች። ማታ ነው የምንወስደው። እንትሉ ራሱ አሰራሩ ራሱ ከሌላው የተለየ ነው። ሰው ክብደት መጠን ነው፣ አረ የሚፈልገው። መጠኑ ምርጥ ነው፣ ክብደቱ አሪፍ ነው። የዚህ በጣም ደስ የሚል ነው። በቃ አንደኛው በወቅቱ በሰዓቱ ይደርስላል፣ እና ያው ሰው ደስ ብሎት ነው የሚገዛው። እንደውም አቅርቦቱን ሰፊ እንዲያደረጉት ነው የሚፈለገው። በጣም ጥሩ ነው፣ እኛ ደስ ይለናል። እናመሰግናል። እኔም መንግስት ይሄን ላደረገልን እድሜን ሰጥቶን እዚህ ላደረሰ በቀዳማዊት እመቤት ጽህፈት ቤት ተገንብቶ በሐምሌ 2015 ወደ ስራ የገባው ሐረር የዳቦና ዱቄት ፋብሪካ አሁን ላይ በቀን ሃያ ሺህ ዳቦዎችን በማምረት ለከተማው ሕዝብ በተመጣጣኝ ዋጋ እያቀረበ ይገኛል። ዳቦ ምርት ከጀመርን ወደ ሰባት ወር ሆኖናል። ሙሉ በሙሉ ከጀመርን ማለት ነው። አጠቃላይ ሐረር ውስጥ ከአስር በላይ ሴንተሮች አሉን እንደዚሁም ደግሞ በግል የሚሸጡ ወደ 15 በግል የሚሸጡ የኛ ዳቦ አከፋፋዮች አሉ ማለት ነው። በፋብሪካው ከዱቄትና ዳቦ ማምረት እስከ ማከፋፈል ድረስ ባለው ሰንሰለት በርካታ ዜጎችን የስራ እድል ተጠቃሚ በማድረግ የአካባቢው ወጣቶችን ህይወት እንዲሻሻል እያገዘ ነው። ከስራ ሁለተኛ ክፍል ታወቁ ተፈትኜ ወድቄ ነበር እና አንድ ሁለት ዓመት ቤት ነበር ተጠራ በዛ አማካኝነት ዘገባ ያተረፍኩበት ደግሞ ሙያ ነው። ሙያ ነው የተማርኩበት። ደለጋ እዚህ ከመግባቴ በፊት ስራ አልነበረኝም። እዚህ ከገባው በኋላ በጥሩ ሁኔታ ላይ ይገኛለሁ፣ ኑሮዬም ተሻሽሏል። ከዚህ በተጨማሪም ዳቦ መጋገርና ሌሎች ሙያዎችን እየለመድኩ ነው። ዳዳ ማሽናፋ ከነን ዋምጋ ደለጋ ከነጊ ድርጅቱ እንደተከፈተ ነው እዚህ ስራ የጀመርኩት። ከዛ በፊት ምንም ገቢ አልነበረኝም። እዚህ ስራ ከጀመርኩ በኋላ ትልቅ ለውጥ ነው ያመጣሁት። ከማገኘው ገቢ ልጆችን እያስተማርኩና ቤተሰቤንም እያኖርኩ እገኛለሁ። የሙያ ባለቤትም ሆኛለሁ። ዳቦ እንዴት እንደሚጋገርና እንደሚቦካ ተምሬያለሁ። ለዚህም ድርጅቱን ማመስገን እፈልጋለሁ። ምትመታ መጉዳ በቀን 300 ዳቦዎችን የማምረት አቅም ያለው ፋብሪካውም በቀጣይ በሐረርና አካባቢ ያለውን ፍላጎት ለማሟላት በትኩረት ይሰራል ተብሏል። በአሁኑ ጊዜ ግን እኛ ግማሽ የማርኬቱን ግማሽ ሼር ተቆጣጠረናል ማለት ነው። እስከ 20 ሺህ ዳቦ እያመረትን ነው ያለው። ይህ ማለት ዳቦ ከማምረት ከምናገመርተው አቅም በጣም ትንሽ ነው ማለት ነው። እኛ የማምረት አቅማችን እስከ 300 ሺህ በ3 ሽፍት ሲሆን ይህም ሐረርን ብቻ ሳይሆን ሐረር ዙሪያኑ የማካለል አቅም ያለው ነው። ይሁንና በቀጣይ በሙሉ በሙሉ በሙሉ በሙሉ እንደምናደረሰው በዚህ አጋጣሚ ለመግለጽ እወዳለሁ። አሁን ለምሳሌ ከሐረር ከተማ ውጭን አቦከር ሙጤ አካባቢ ዳቦ መሸጥ የጀመርንበት ሁኔታ ነው ያለው።